ሰርፕራይዝ አዘጋጅቼላችኋለሁ። አቅሜ የምችለውን ከማን ልጀምር? ከአባት ጀምር አላ። ይሄን ለአንተ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃን ነሽ ላይ በሕይወቴ ዘመን ባየሰላም ሰላም፣ ሰላም ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። እግዚአብሔር ክብሩን ይሰድ፣ እስካሁን ደህና ነኝ። እንግዲህ ፈጣሪ የተመሰገነ ይሁን፣ በጣም በጣም ደህና ነኝ እውነት እንጂ አሁን ስለ ደህንነቴ በደንብ ነው ማወራችሁ። እና እንግዲህ ዛሬ በድጋሚ ካሁን በኋላ አልጠፋም ብያቸዋለሁ አለው አይደለ? ቃል በገባሁት መሰረት ምን ነገር አይታችኋል ከፋሚሊዎች ጋር በጣም በጣም በጣም ደስ የሚል ታይም ማሳለፍ ያለው። የቀሩትንም ፋሚሊዎችን አግኝቻቸዋለሁ እና በጣም ጥሩ ቆይታ ነበረኝ። ብቻ ረጅም ሰዓት፣ እስከ ስንት ሰዓት እስከ 7 8 ሰዓት ድረስ አልተኛንም ስንጫወት፣ ስናወራ ምናምን። በጣም ኢንጆይ ሳረግ ነበር ያሳለፍኩትኝ እና እንዴት ነው የናፈቃችሁትን ሰው ስታገኙ ይሆን አልቅም አይደለ? ኢንጆይ የሚባለው አትጠግቡትም። ሁሉንም ነገር በቃ እንደ አዲስ ብዙ ነገሮችን ኢንጆይ እያደረኩኝ አሳልፍ ያለሁኝ በጣም በጣም ደስ የሚል ጊዜ ነበረኝ ማለት ነው። ትላንትና እንግዲህ ዛሬ ደግሞ እናቴና አባቴን የሆነ ካፌ ቀጠራቸው አለሁኝ እየመጡ ነው እና ዛሬ ለነሱ ስጦታ አዘጋጅቼላቸዋለሁ። እንግዲህ ደስተኛ እንደሚሆነው አልጠራጠርም። በመጀመሪያ ደረጃ ግን ሳላወራችሁ እንዴት አያችሁት? ልቁም ካሜራማን፣ ይኸው በደንብ አሳያቸው። እንደዚህ ምር ድምቅ ብዬ እንደዚህ ፋሽ ብርቅ ብዬ እየጠበኳቸው እገኛለሁ ማለት ነው። እንግዲህ ለኔና ለማሚ እንደዚህ አይነት ተመሳሳይ ለብሳለን፣ ለአባቴ ምን እንደዛው ፏ ብለን ድምቅ ብለን ያው እንግዲህ እንደዚህ አይነት ስጦታ አዘጋጅቼላችኋለሁ ማለት ነው። ደስተኛ እንደሚሆኑ አልጠራጠርም። ገና ካሁን በኋላ በጣም ብዙ ነገሮችን እናደርጋለን ብዬ አስባለሁኝ። እንግዲህ ከፈጣሪ ጋራ ብዙ ያሳለፍኳቸው ነገሮች አሉ አይደል? አሁን ደግሞ ከቤተሰብ ጋር ስትሆኑ ብዙ ነገር ቀለል ይላችኋል ብዬ አስባለሁ። ማለት ከዚህ በፊት ያሳለፍኳቸው ነገሮች አሁን ደግሞ በጣም በብዙ በተሻለ መንገድ የተሻለ ነገር ላይ እንደምሆን ብዙ ነገሮች ይሄ አሉ አይደለ? ራሴንም ትሪት ለማድረግ ቢሆን በብዙ መንገድ ከፋሚሊዎች ጋር መሆን ይለኔ ጥቅም አለው ብዬ አስባለሁ። እና ነገሮች በእንደዚህ አይነት መልኩ ይቀጥላሉ። ካሁን በኋላ ከነሱ ጋር አሪፍ አሪፍ ቆንጆ ቆንጆ ቪዲዮዎችን እየጀላችሁ እመጣለሁ ብዬ ተስፋ አድርጋለሁ። መቼም እኔ አንዳንድ ነገር ከማሰብ ወደ ኋላ አልልም። የሆነ ነገር ግን አስቤ ያለሁ ምን እንደሆነ ታውቃላችሁ? እኔ አሁን እዚህ ምንም አልተመቸኝም። ተመቸኝ ያልኩ በታዩ በጣም በላይ በላይ ነው የምበላው። በጣም በቃ ብቻ እኔ እንጃ እንዴ ልበላችሁ። ምጠግብ አይመስላቸውም ቶሎ ቶሎ ነው የሚያበሉኝ። አሁን ብዬ አሁን ጠጪ ምናምን ግን እኔ ብቻ በቃ እስቲ ይሁን ብያለው፣ ነው አሁን እየመረረ ነው፣ እየመረረ ነው። ይሄ ሁሉ እንክብካቤ በጣም በዝቶብኛል እና ምጠግብም አይመስላቸውም በላይ በላይ ቢ ነው፣ ጠጪ ነው። እና ምን ብቻ ብዙ ትሪትመንቶችን እያገኘሁኝ ነው፣ ኢምፖርታንት የሆነ እና በጣም በጣም ደስ ይላል ማለት ነው። ምንም ቆይታችሁ ወይም ተነፋፍቃችሁ ስትገናኙ ሰው ምን ይባለው፣ የምትጠግቡ አይመስላቸውም መሰለኝ፣ ዝም ብለው ነው በቃ አሁን ቢ አሁን ጠጭ አሁን ቢ አሁን ጠጭ እና አንድ አሳብ ግን አስቤ ያለሁኝ ወደ ሀሳቤ ልምጣላችሁና ምን አስቤ ያለው መሰላችሁ ወደ ራሴ ቤት ልመለስ ነው የስድስት ወር የቤት ኪራይ ነው የከፈልኩበት ለምን ተዘግቶ ይቆያል ሄጄ እኖርበታሉ ብዬ ግግም ነው ብለው ማለት ነው አስደነግጣቸዋለሁ ከዛ በኋላ ነው ወደ ሰርፕራይዙ ወደ ደስታው ምና መግባት ያለብን በአንዴማ አይመጣውም አይ ግን የምር ምን እንደሚሰማቸው ማየት ፈልጋለሁኝ ምክንያቱም መጀመሪያ ሰርፕራይዝ ነው ያደረኳቸው። አሁን ደግሞ እንደዚህ የሚያስደነግጥ ነገር ያስፈልጋል አይደለም? በመጀመሪያ ስገባው ሰርፕራይዝ ነበረ። አሁን ደግሞ ይሄን የሚያስደነግጥ ነገር ያስፈልጋል። ሁሌ እንትን ጥሩ አይደለም እና ብቻ ልመለስ ነው። እዚህ ደብሮኛል፣ ምንም አልተመቸኝም፣ ምንም ነገር ደስ አይልም በቃ ብዬ እንትን ላቸዋለሁ። ፕራንክ አድርጋቸዋለሁ። ግን እንዳይደብራቸው እንዳያዝኑብኝ እውነት እንክብካቤ ጠላብሽ ነው ይል፣ እንክብካቤ ጠላብሽ በአንድ ቀን ምናምን የሚሉ ነው የሚመስለኝና እንደዛ ለማድረግ አስብ ያለሁኝ መቼም እንግዲህ ያው ታውቃላችሁ፣ ማለት እናትና አባት ቤት ተሂዶ እማይመቸው የለም። እውነት ለመናገር እኔ በጣም ነው ኢንጆይ ያደረኩኝ ያለሁት፣ እና እግዚአብሔር ይመስገን፣ እናንተም በጣም በጣም ደስተኛ እንደሆናችሁ ኮሜንታችሁን እያየው የነበረ ማታ እና በጣም በጣም በጣም ነው ደስ ያለኝ በእውነት። እናንተም ፍላጎታችሁ ነበረ፣ ከፋሚሊዎች ጋር እውነት ለመናገር ረጅም ጊዜ ሆኖኛል ከተገናኘሁኝና፣ በቃ በጣም ደስ የሚል ታይሞችን ያሳለፍኩት የሆነ ረጅም ሰዓት እየመሰለኝ ነው። በቃ እንዴት ላስረዳችሁ? ማለቴ የምር እንዴት ላስረዳችሁ? በጣም ደስ የሚል ቆይታ ነበረን ከተገናኘ በኋላ ስፔሻሊ፣ ማለት እናትና አባቴን ካገኘ በኋላ እህቶቼ መጡ ምናምን፣ ደስ የሚል ቆይታ አሳለፍን። ብቻ በጣም ደስ የሚል ጊዜ ነበር ያሳለፍ ነው። እግዚአብሔር ይመስገን ስለ ሁሉም። እናንተም ደስተኛ ነበራችሁ። ያው ቀደም እንዳልኳችሁ ኮሜንታችሁን እያየሁ የነበረ በጣም ብዙ ሰዎች ያው ኮሜንት ላይ አስቀምጣችሁልኛል እንድንገናኝ ትፈልጉ ነበር ምናምን። ያው በስልክ ነበር ከዚህ በፊት እንገናኘው፣ አሁን ደግሞ በአካል ተገናኝተን ቆንጆ ቆይታ አሳልፈናል እና ማሚም ቀርቦብኝ ግን አስባችሁታል? ምር ገና በመጣሁበት በመጀመሪያው ቀን አልተመቸኝም ብዬ ብላቸው ምንድነው የምር ግን ሊያስቡ የሚችሉት ምንድነው ሊሰማቸው የሚችለው እኔ እንጃ አላቅም። ይደብራቸዋል፣ ይቆጡኛል፣ የሚቆጡ ይመስለኛል ነው። ቁንጥጥ ነው የሚያረጉኝ ሲሰር ገብቶ ምሽልግ የሚያረጉኝ ነው ይመስለኝ። ከዚህ በላይ ምን ነው አልተጨማለቅሽም፣ አልቀበጥሽም ነው ሚሉ ነው ይመስለኝ። የምር ምክንያቱም አሁን ምን አይነት እንክብካቤ ላይ ምን አይነት ምቾት ላይ እንዳለው ብታቁ ከዛ አይነት ምቾት ውስጥ አልተመቸኝም ብዬ ብል እውነት ለመናገር እኔ ምንድን ነው ይባለው የበላችሁበትን የብላችሁበትን ወጪ ሰባሪ ነው ምናምን የሚባል ነገር አለና፣ ምስጋና ቢስ ነው ሞኖ። ግን በቃ ለፕራንክ ስለሆነ ኖርማል ነው። ከዛ በኋላ ፕራንክ አድርጋቸውና ያው ፕራንክ እንደሆነ ነግራቸዋለሁኝ። ከዛ በኋላ ወደ ሰርፕራይዙ እንሄዳለን ማለት ነው። ያናደርኩበትን ያናደርኩበትን እከሳቸዋለሁ። እንዳናደርኳቸው አልቀጥልም። ያው ደስተኛ እንደሚሆኑ ተስፋ አድርጋለሁኝ። እንደነገርኳችሁ ያው ተመሳሳይ ነገር ነው ያዘጋጀሁትኝ። እኔ ቀድሜ ለብሼ ጠብቃቸው ብዬ ነው ምናምን እንደዛ ነው ያሰብኩት ማለት ነው። ከቤት ስወጣ ኖርማል ልብስ ነበር ለብሼ የገባሁት ማን ነው የወጣሁት፣ እና አሁን ደግሞ እንደዚህ ባበሻ ልብስ ምናምን ሲያዩኝ የምን ሀገር ልብስ ነው ግን የጎንደር ነው እኔ አላውቀውም ግን ብቻ ያበሻ ቀሚስ እንደሆነ አውቃለሁ። ባበሻ ቀሚስ ሲያዩኝ ምን እንደሚሉ አላቅም። ምንድነው የሆነ ግራም ይገባቸው ይመስለኛል። ወይ የሆነ ቦታ ፕሮግራም ምናምን ተጠርቼ ሊሄድ ምናምን ወይ ደግሞ አብረን እንሄድ ምናምን ምላቸው ነው የሚመስላቸው አይ ቲንክ እንደዛ ገምታለሁ ግን እኔ ወይስ አምሮብኛል ብዬ ተስፋ አድርጋለሁ፣ አይደለ ካማራብኝ ኮሜንት ላይ አስቀምጡልኝ እሺ። እንደዛ ነው እና ፋሚሊዎቼ፣ እነሱም ቀሩብኝ እኔ እቃዎችን ወደዚህ ወደዚህ ጠጋ ጠጋ አድርጌ አዘገጃጅቻለሁኝ፣ ግን እስካሁን መጡ፣ ግን እስካሁን ብዬ ስል ቀሩብኝ ብዬ ልል ስል መጡ። አይ፣ እናቴ እንዴት ነሽ ወይ ደናላችሁ አላችሁልኝ። እንዴት ነው ነገሩ? ሙሽራ መስላችሁ የለ እና ፋሚሊዎቼ እናትም አባቴም መጥተዋል። ብዙ አስጠብቀውኝ ምናምን ቆይተው ምን አምል መጣል፣ ማለት ነው የት ነበራችሁ? ለምንድን ነው እንደዚህ የቆያችሁ? አንቺ ራስሽ ከቤት ስትወጪ ሌላ ልብስ ነበር የለበሽው፣ አሁን ፏ ብለሽ ጌት ነው። እሺ፣ በፊት አሁን እኔ መልሁ ነበር ቆይተን ነጻ ነው። አዩሁን እንግዲህ፣ እንደዛ ከሆነ ለምን መሰላችሁ የጠራችሁ? አሁን እናቴ ግን ደህና ናቸው። መጀመሪያ ጤንነትሽ እንዴት ነው? ደህና ነኝ ውድዬ፣ ሁሉ ነገር። አባቴስ ደህና ነው? እጅግ በጣም ክብር ለእግዚአብሔር ይሁን። አንቺን ትንሿ ልጄ ደግሞ ሳይ ሙሉ ደስታ ነው የሆነልኝ። እግዚአብሔር ይመስገን በእውነት። እየፈገሽ ነው ምርያሽ ቢኖር ጋር አይደለም እኔ እንደማልፈግር ታውቂያለሽ። ደግሞ ድርድር የለም። በልጆቼ ደስ ነው የሚለኝ ስትሰባሰቡልኝ። እንዴት ትልቅ ነገር ነው የሚሰማኝ በእውነት። እህቶቼም ልጆቼም ጓደኞቼም ናችሁ እኮ እናንተ ለእኔ። ና በጣም ነው ደስ ያለኝ። ደስ ሲል ነበር። በጣም ረጅም ሰዓት አብረን ቆይተናል። ማለት አብረን ቆይተናል ስላችሁ አመሸን፣ አልተኛንም ቶሎ ራሱ ስምንት ሰዓት ምናምን ድረስ እየተጫወትን እያወራን ምናምን ነበር እና ደስ የሚል ቆይታ ነበር ያሳለፍነው። እንግዲህ ዛሬ ግን ያው ያን ያህል ሰዓት የቆየንበትን የቆየሁበት የቆየንበትን ምክንያት አሁን ልንገራችሁ። ማለቴ እኔ አሁን ዛሬ እዚች ጋር የምታዩት ልብስ አዘጋጅቻለሁ፣ ምናምን ይሄንን ልለብሰው ነው። ከላይ ያወጣሁት ብርድ እንዳይሆን ብዬ እና ዛሬ ወደ ቤቴ ልመለስ ነው። እናቴ ወደ ቤቴ ማለት ወደ እኛ ቤት አይደለም። እዛ የስድስት ወር የቤት ኪራይ ከፍያ የመጣሁት፣ ሲጀመር በባዶ ከፍዬ ቤቱ ባዶ መሆን የለበትም። በቃ እዛ ሄጄ ልኖር ነው። ድጋሚ ልመለስ ነው። ወደ መጣሽበት? አዎ ወሰጅ፣ እሱን ልንገራችሁ ብዬ ነው ነው። እንዴ አሁን አልተመቸሽም እኔ ጋር መሆኑ? ኧረ እኔ እንደዛ አልወጣኝም። እዛ በቃ ማለቴ ያው ስድስት ወር ሙሉ የስድስት ወር ብር ከፍዬ እዚህ ስቆይ እኔ ይደብረኛል። ለምን ብትይ በነጻ ቤቱን ባዶ ለምን ትቸው ምትላለሁ። ሄጄ መኖር የለብኝም። ምኑን ያልተመቸሽን የውድ፣ እስኪ ግልጽ አድርገሽ ንገሪኝና ያልተመቸሽን ነገር ማስተካከል ያለብኝን አስተካክላለሁ። ያልተመቸሽ ነገር ከቤት ያለው ነገር ነው ወይ በሰማይ ላይ ወይ በምድር ላይ ያለው አየር ነው ያልተመቸሽ? እኔ እኔ እንደዛ አላልኩም። ሁሉም ነገር አሪፍ ነው፣ ግን ምክንያት እኮ ነግሬሻለሁ። እዛ ያን ሁሉ ብር ከፍዬ መጥቼ ትቀላል ብር አይደለም እኔ አሁን ለዛ ለቤት ክራይ የከፈልኩት ከፈልኩትና ዝም ብዬ ሲባክን አናደደኝ። ወይ ባልከፍል ጥሩ ነበር ብዬ አሰብኩ። እዚህ ብጠቀምበት ጥሩ ነው ብዬ አሰብኩኝና በቃ ልመለስ ነው። ለዛ ነው ይህንን ልብስ ማዘጋጅ የጠበኳችሁ። በሻንጣዬ ይዤ ልሄድ ነው። እኔ በበኩሌ ልናገር ተናገሪ ካልሽኝ፣ እኔ ውድ የኔ ልጅ ያሳየሽኝ ደስታ፣ ያሳያችሁኝ ፍቅር እኔ ለማስከፋት ካልሆነ በስተቀር እኔ በበኩሌ እኔ ከጉልበቴም ቆጥቤም ይሁን ወይም ደሞ ያልተመቸሽ ነገር ካለም ግልጽ ነግረሽኝም ከገንዘብ ይልቅ እኮ እናት ትበልጣለች። ቤተሰብ ይበልጣል። እኔ ውድ ቤት ኪራዩም ከፍለሹ ይዘጋና ይቀመጥ፣ ምን ችግር አለው? አይ እመቴም ከሆነ እንግዲህ ደስታዬን ውሃ ልትበርዥበት ካሰብሽ እሱ የራስሽ ምርጫ ነው። ውድ እንግዲህ እኔ ምንም እምለው ነገር የለም። ደስ ብሎኝ ወዲያው ደግሞ ደስታዬን ጭልም የምታረጊው ከሆነ ባላዝን ደስ ይለኛል። ወይ ካልሆነ በቃ እንትን ነግሬያቸው ልምጣ። እንደዚህ ያለ ሀሳብ ይመጣል ብዬ አልገመቱም። ማታ እኮ የእንቅልፍ ሰዓታችን ሁሉ መሥዋዕት አድርገን ካንቺ ጋር ከልጆቼ ጋር ሁሉ ሰባስበን ስንጫወት ስንጫወት የድሮውን፣ የጥንቱን፣ የትናንቱን የወደፊቱን እያወራን ቆይተን በጣም ደስ ብሎን እንጃ የሁለት ሰዓት ያህል እንቅልፍ ወሰደን አይመስለኝም ምናልባት በቆይታችን ጊዜ ጊዜ ገፍተን ስለነበር ስለደከመን ይሆናል ምናልባት ሁለት ሰዓት ሶስት ሰዓት ያህል ነው እንቅልፍ ወሰደ አንድ ሰው መተኛት ያለበት ስምንት ሰዓት ነው በሳይንስ ደረጃ ስምንት ሰዓት እረፍት ማድረግ አለበት ይላል ከዛ በኋላ አእምሮ ብሩህ ሆኖ ማንኛውም አይነት ስራ ማከናወን ይችላል ከዛ በታች ያነሰ ሰዓት ከቆየ ግን እጅግ በጣም አስቸጋሪ ነው በጤናውም ላይ በስራም ላይ ግጭ አስቸጋሪ ነው እና ቢሆንም ያን ያቆየ ነው በደስታ ምክንያት ዛሬ ደግሞ አሁን ተነሳሽ ወደ ቤቴ ወደ ከፈልኩበት ቤት አለ ብለሽ ካልሽ እንግዲህ ከናት ካባት ከእህቶች ከወንድሞች ገንዘብ ይሻላል ማለት ነው። አረ፣ ለኔ እንደዛ ገንዘብ ይሻላል ማለት ነው? ገንዘብ እንደው ለልብሽ ካልሆነ እንደው ቆርጦሽ የለም ብለሽ ወሰንሽ ካልሆነ በስተቀር እንደው ገንዘቡ ተከፍሏል። ያ የለብሽም ካስፈለገም ወደፊት እኛ ተባብረን እንከፍለዋለን። አረ እንደዛ አይደለም። ገና ደስታችን የአንድ ቀን እኔ እዚህ ወደ ቤት ሄደን፣ እስቲ ትንሽ በራሴ በኩል ግር አለኝ። ይሄ ለምን ይሆናል? ችግሩ ምንድነው? ትናንት መተ ዛሬ ስቴጂ እንዴት ነው? ቢያንስ ሳምንት እንኳን እናት አባት ቤት ይቆያል ሰው ልጅ። እኛም እናፍቆታለን። አንቺ እናፍቆት አለሽ። የወንድም የእህት የአባት የእናት ናፍቆት ቀላል አይደለም። ይህንን እናፍቆት ተወጥተን ከዛ በኋላ አዎ ብለን ተመራርቀን ብንሸኛ ይሻላል እንጂ ድንገት ተነስተሽ ያለው ማለትሽ ትንሽ ውስጥ ደስተኛ ሆነና እና በእኔ በኩል ብታሰቢበት ጥሩ መሰለኝ። ወይ መለስ ብትይና ብታዩ ጥሩ መሰለኝ። ሩትዬ የማታ እህቶችሽ ልጆቻቸውን ይዘው ትጂንም ታቅያለሽ። ሩቅ ነው የምትሄደው እሷን ነው በባጃጅ ነው ከሩታ ጋር መቆየት አለብኝ ብላ ቤቷን ዘግታ መታ ፍር የሚያየሹ አባ ሙት ነበረ። ከሩታ ጋር እንጫወታለን ሜል የምጻኗን ይዛ መታ። በዛ በጭለማ ከሩታ ጋር መቆየት አለብን መጫወት አለብን ብለው መተው እህቶችሽ ተሰባስበው ሲጫወቱ ደስ ብሏቸው፣ ያንን ደስታ ደግሞ በአንዴ ንጥቅ ማረግ ያሳዝናል። ምን መስሎ ይታይሻል አንቺ ደስታውን አጣጥመን ሳንጨርስ እንደዚህ አይነት ነገር ደግሞ ድንግጥ የሚያደርግ ነገር ስትናገሪ ይከብዳል። ምን ሆነች? ምን አስቀየምናት ይላሉ። ናፍቀውሽ ነው የቆዩት። ከቆይታ በኋላ ይህንን የመሰለ ደስታ ማግኘት ቀላል ነገር አይደለም። ደግሞ ይህንን ደስታ ወደ ንጭልም ማድረግ ደግሞ በጣም ይከብዳል። እንደዚህ ከሆነ እኔ ይሄንንም ብዙ መስማትም አልፈልግም። እንሂድኛ ይሻላል። አይደለም ቆይ ቆይ እንደሷ አይደለም እኮ። ከዚህ በላይ እንትን ማለት አልቻልኩበትም። በቃ አይቁጭ በሉ ኑ። ፕራንክ ነው ሲያማታ ሊውል ሙዛ ሰው እንዳላሮሩሽ ፍራንክ ባይሆን ደግሞም እንዲህ ባትሆኚ ትመጣሽ ነበረ። እውነት እንዴት ለእኔ ደስ ብሎኝ እኮ ደስ ብሎኛል። ማታ እና ገና የሚታየኝ ደግሞ ወልዳ ስንጫወት ስንሰባሰብ ያ ሁሉ ነው በቃ ፊቴ የመጣ እህቶቿ መሀል ሆና ብዬ ባንዴ እንዲ ውስጤ እንዳዘነ ግን አሁን፣ ፍራንክ ባይሆን ፍራንክ ነው ነበር። ምን ያረጋል ደግሞ፣ ለመቆንጠጥም ማይመችም፣ ለራሷ ደክማለች። ያለኝ ቦታ ታያለሽ። ባሮጊቷ ፍራንክ ሰርታ ተሳካልኝ። አሁን ያርጅቻለሁ እኔ። ውድ ፍራንክ ለኔ አንተ ያስፈልጋል። ባይሆን አባትሽም ፍራንክ ሰርተሽ ዱብ ዱብ ብታረጊው አይሻልም? ልብህ እርፍ አለ አይደል? ፍራንክ ባይሆንማ ተናደል አይ በቃ ይሁን እና በቃ እንግዲህ፣ ቅርታ አድርጉልኝ ለሱ እና ዛሬ ልክሳችሁ ማለት ነው። ልክሳችሁ ነው የሚባለው ለፍራንኩ ፍራንኩ መርሻ የተናደዳችሁበት፣ መርሻ እንዲሆን ታያለሽ ለሽ እንዲሆን ዛሬ የጠራኋችሁ። እናቴ እንግዲህ ወደ ቁም ነገሩ ልግባና ካሁን በኋላ አቁ ወደ ቁም ነገር። እሺ አዎ፣ ወደ ቁም ነገር። ስነ ስርዓት ያጃጥልኝ ታያለሽ። ወደ ቁም ነገር እና ለምን መሰለሽ የጠራሁሽ እናቴ፣ ዛሬ ሁለታችሁንም የጠራኋችሁ ለእናንተ ሰርፕራይዝ አዘጋጅቼላችኋለሁ። አቅሜ የምችለውን ሰርፕራይዝ አዘጋጅቼላችኋለሁ። ነገረኛ እና ባይ ዘ ዌይ እንደው መናገር ካለብኝ ቁም ነገረኛ ደግሞ የምታደርገው ነገር ሁሉ እኔ ውስጤ ነው ያረካኛል። በእውነት እኔ እወድሻለሁ በጣም። እሺ እወድሻለሁ። እሺ ኒና፣ እቺ ማይክ እዚህ ጋር ላስቀምጣትና ወደ ሰርፕራይዝ ይልሂድ። እናቴ ቆይ ላሳይሽ። ከዚህ ውስጥ ማለት ነው እንግዲህ፣ ፋሚሊዎቼ ጠረጴዛውን ወደዚህ ጠጋ አድርጌያለሁኝ። ከማን ልጀምር? ከአባት ካባት ጀመር አላ እናቴ እቺ ይችላል፣ እዛ ካባቴ ጎንበስ ማለት ግን እችላለሁ። እሺ በነገር ላይ አባቴ ይሄን ላንተ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብኝ

ተባረኪልኝ ኢሜ ልጄ እግዚአብሔር አምላክ ይባርክ። እንዲህ እንደ ጠበቡ ያማረ ኑሮ ያማረ ትዳር ይሁን፣ ኑሮሽ ሁሉ ያማረ ይሁን። ተባረኪ አሜን። እድሜ ሽረጅም ይሁን ለናት። ተባረኪ ኢሜ አሜን። ይሁን እንዳማርሽ እንደደመቅሽ፣ እድሜ ዘመንሽ ሁሉ ያማረ ህይወት ይኑርሽ። አሜን። ተባረኪ ልጄ። እኔ አሁን የለብሽ እንዲህ አንቺ እንዳማረብሽ፣ እኔም አምራለሁኝ እላለሁ እንዲሁ እንዳማረብሽ ዘላለም አለምሽን። ኑሮሽ ሁሉ ያማረ ይሁን፣ የደመቀ ይሁን። አንቺም አብርሃምም የተባረከ የተቀደሰ በሆድሽ የተሸከምሽው እናንተን የሚጦር የሚያከብር ልጅ ይሁንልሽ። በሰላም ተፈቺ፣ ማንም ሳይሰማ፣ ማንም ሳያይሽ ልጄ፣ እኔ ምርቃቴ ይደርሳል። በሰላም ሹልክ አድርጋ ትፍታሽ። አሜን። እወድሻለሁ ልጄ። አባሬ ግን ለፍሳችሁት ብትመጡ ደስ ይለኛል። አሁን እንዳልኳችሁ ያው ማሚ እንደ እንትን እንዳለችው ልትቆነጥጠኝ ያው ልጅ መያዝ የጠቀመኝ እንጂ እቆነጥጥሻለሁ ምናምን እያለች ነበረ። ብቻ አምሮባቸው ፋድምቅ ሽብርቅ ብለው እንደሚመጡ አልጠራጠርም። እንግዲህ ከነሱ ጋር ከአሁንም በኋላ ጥሩ ቆይታ ማድርግ ይሆናል። ከአሁን በኋላ ሻይ ቡና እንላለን፣ እንዝናናለን ምናምን። ብቻ ብዙ ነገር አስቤያለሁኝ። ብቻ አሁን ለብሰው ዘንጠው ምናምን ይምጡና ከዛ በኋላ ያለውን ነገር መቅረጽ ከቻልኩኝ የቀርጽላቸዋለሁ፣ ካልቻልኩኝ ደግሞ ለብሰው ዘንጠው ምናምን ያለውን ነገር አብረን አይተን እንሰነባበታለን ማለት ነው። ዋው አረ ውበት ሉስቲ እንዴት ያማረባችሁ!

ኑሮሽ የተማረከ ይሁን፣ ሰላም የተባረከ ይሁን። እግዚአብሔር በማህፀንሽ ያስቀመጠውን ፍሬ በሰላም በክንዲሽ ያሳቀፈሽ። ለሁሉ እግዚአብሔር ይመስገን፣ እግዚአብሔር ይክበር። በጣም ደስ የሚል ነው። ብዙ ጊዜ ስመኝ የነበረ ነው። እንዲህ ያለ ልብስ ዛሬ አንቺ በመጨረሻ ልጄ፣ የደመቀ ነገር ለብሻለሁ። የደመቀ ነገር እግዚአብሔር ይስጥሽ። ውብ የሆነ ማራኪ የሆነ የሚያስደንቅ በረከ ዝልቃ አሜን። እንግዲህ ፋሚሊዎቼ እንዳያችሁት አንድ አይነት ነው ልብሳችን። የኔ እና እናቴ የአባቴም ተመሳሳይ ነው። አይ ቲንክ አዎ፣ ተመሳሳይ ነው። ጠለቱ አንድ አይነት ነውና በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። እንደዚህ በቃ ምር ድምቅ ፍክት ስላልን ደስ ብሎኛል። ያው እነሱንም ቅድም አስደንግጫቸው ነበረ፣ አሁን ደግሞ ደስ ብሏቸዋል። ደስታችሁን ስላየው ደስ ብሎኛል። እናቴ ግን ምን ተሰማሽ? እኔ በጣም ነው ደስ ያለኝ። በዚያ አጋጣሚ በዚያ አጋጣሚ ሩታዬ፣ ቤተሰቦችሽም በጣም ነው መወዳቸው። በጣም አከብራቸዋለሁ። ናይስ ቤተሰቦች አሉሽ ሩታዬ። የሚሉ እንደኔ እንደናቶ ነው እና በጣም ነው ዛሬ ደግሞ እንዲህ ምር አድርጋኝ ሽብርቅ ብያለሁኝ። እድሜና ጤና ይስጣት ነው ምለው። እናንተም በያላችሁበት፣ በውጪም ያላችሁ፣ በሀገር ውስጥ ያላችሁ እድሜና ጤና ይስጣችሁ። ላለሁኝ ወዳችኋለሁ። በጣም ነው ማመሰግነው። ጊዜ ኑሩታንም በጣም ነው ወዳት። በጣም ነው ማመሰግናት። እንዲህ ያማረ የደመቀ እንጀራ በሰፊ ይዘርጋልሽ ነው ምለው አሜን። እንግዲህ ቤተሰቦቼ እንዳያችሁት እንደዚህ ምር ድምቅ ብለን ብለና አሳልፈናል። ከአሁን በኋላ ያለውን እንግዲህ መቅረጽ የምችል አይመስለኝም። ከእናንተ ጋር በዚሁ እንሰነባበትና ከእነሱ ጋር ደግሞ ሻይ ቡና እያለን እየበላን እየጠጣን እየተጫወትን ቆንጆ ቆይታ እናሳልፋለን። አብራችሁ ስለቆያችሁ አመሰግናለሁ። በጣም ወዳችኋለሁ። ባይ